ውሸቱን ውሸቱን ኢቨን ማለት ነው። ውጭ ወተን ማለት ነው። ውጭ አልጋ ይዘን እንገናኛለን። አቡ ችግር የለውም፣ እሱም አያሳስብሽ። አሁን ሄጄ ቼክ አድርጌ ወረቀቱን ማስመጣት እችላለሁ። ቪዲዮ ውጣ፣ በዩ ውጣ። እሱን እኔ እንድጠይቀው ነበረ። ሁእናንተ ዳይሬክት አትነጋገሩም። እኔ ጥያቄዎችሽን እኔ እይዛለሁ እኔ ጠይቀዋለሁ። እኔ ጭንቅላት ላይ ራሱ መጥቶ ነበረ። በመጠጥ ሁለት ቀን አስከራይ ነው። ከዛ ውጭ እኔ ከእሷ ጋር ግንኙነት አድርጌ አላውቅም። ከዛም በፊት ሁ ጠይቀው ነበር። ኔትወርክ ነቀለው። የት ያደረጋት ደግሞ ማለት ነው። አቡ ሶስት አመት አብሬው ስቀመጥ፣ አንድ ቀን አንድ ቀን ሶስት አመት አብሬው ስቀመጥ በእኔ ላይ ሄዶ ከእሷ ጋር ግንኙነት ሲያደርግ፣ ሶስት አመት አብሬው ሲቀመጥ ምንጊዜ ወጥቶ ሄዶ ከእሷ ጋር የፍቅር ግንኙነት አድርጎ አርግዛ መረጃ ካለው ትክክለኛ መረጃ ይዞ ይምጣ። ስም በማጥፋት ራሱ ወንጀል ነው፣ የመጀመሪያው ማለት ነው። የምጠይቅልኝ ነገር ቅድምም፣ አልወጣ ብለው በስንት መከራ ነው የመጣው። አይተሻል አንቺ ቪዲዮ ለጥፋለሁ ስት ነው የመጣው። እውነተኛ ሀቅ ትክክለኛ ያለው ሰው ወዲያውኑ መጥቶ አይ አቡዬ የእኔ እንዲህ እንዲህ ነው እንዲህ እንዲህ ነው ብሎ ማስረዳት ይችላል። እሱ ግን እንደዛ አላስረዳም። ለምን ለምን እውነት ቢኖረው ለምን ቪዲዮ ውስጥ ለምን ይደበቃል? ጭለማ ውስጥ ለምን ይደበቃል? ትክክለኛ እውነት ያለው ሰው እኮ አይደበቅም። አቡ እሱ ላለው ነገር ችግር የለውም። ግጥም እኔ የምመላለው እሱ የምመላለው ግን አስር ሺ ብሬን እኔ እዚህ መውለድ አትችልም ብላችኋል አደለ ታሜ፣ ቅድም በደንብ ሲያብራራ ነበረ። በሶስት በሁለት ቀን ውስጥ አስር ሺ ብሬን ድራህ ሚስጠኝ አገሬ ገብቼ ልጄን እወልዳለሁ። ምትጅልኝ ነጥብ ማለት ነው። አንደኛ ነጥብ ደግሞ በአይዲ አይዲ ለምን አላሰራውም? ለምን አላሰራም? ለምን ሀብታም አልሆንም ላለው እሱ እንደ አባቱ አተሳሰብ ነው። እንደ ባለቤቱ አተሳሰብ ነው። እኔ ቃም ውስጥ ገባለው እገባለው እገባለው። ምክንያቱም ካላሰራው መፍትሄ ነው። ግን አሁን ይሄ ምክንያት አድርጎ ለዚህ ነው ነገር ጠመጠሙብኝ፣ አመጡብኝ ላለው ነገር አንድ ትክክለኛ ነገር አይለውም። ሁሉም ውሸት ነው የተናገረው። ሁሉም 10000 ብር ነው የሰጣሽበት ማስረጃ። አሁን እሱ መጽሐፍ ቅዱስ ትማልልኝ ብሏል። እምላለሁ አቡኔ መረጃ ስለሌለኝ ነው፣ ቅድም የተናገርኩሽ መረጃ ስለሌለኝ ማስረጃ። በኔ እንደምታይ ትማማላላችሁ። አው አው፣ እንማማልና የምር የምር እንማማልና። እሱም ደግሞ ለእኔ አላስወረደችም፣ ሁለቴም አላስወረደችም። ውሸት ነው ያለውንም ማሊያ እሱንም አካቶ ይሄኛውንም ደግሞ አየኔ መሆኑን ራሱ እርግጠኛ አይደለውም ያለውን ማለት ነው። ማለ ሙሉውን መማል አለበት። አባቶች ጋር ነው ሄዳችሁ የምትማማሉት። ችግር የለብኝም። አሁን አሁን ታሜ ይዞ መሄድ ይችላል። ችግር የለብኝም። አቦ፣ ስለዚህ እሷ ደግሞ ማለት ነው እየወጣች እሷ ራሱ ውሸት ማ እሷ አሁን ምንም ነገር አልገዛችልኝም ውሸት ነው ላለው ውሸቱ ነው ብር በእጄ አልሰጠችኝም ነው ያለው አልገዛችም ልብስ ልብስ ላልሽው ነገር አልገዛችልኝም አላለም ያለው ገንዘብ በእጄ ሰታኝ አታውቅም ነው ያለው እኮ ታዲያ እንዴት ያምናል? እንዴት ያምናል? መረጃ መረጃ ካለው ለምን ለምን አልወጣም? ለምን በቪዲዮ ቁጭ ብሎ እንደኔ አወራም? ታዲያ እኔ እሱም በቪዲዮ ቁጭ ብዬ ነው አይደል ያዳመጥኩ። ይወጣል፣ ወጥቶ ነበረ። ይወጣል፣ አሁን ይወጣል። በቪዲዮ ልንገርሽ፣ ምንም ነገር በማስረጃና በመረጃ ነው። አዎ አዎ፣ አስር ሺህ ድርሃም ለሰጠሹ ማስረጃ የለንም። ማስረጃ በሌለበት ጉዳይ እኔ አላወራም። ማስረጃ ስለሌለ ምንድን ነው ያላችሁ? እንማማል በመጽሐፍ ቅዱስ ነው ያላችሁ ቅዱስ በመጽሐፍ ቅዱስ አባቶች ፊት ቀርባቸው ያሰበው ሀሳብ ራሱ እሱ ያመጣው እራሱ እሱ ነው። ይሄን ሀሳብ ያመጣው ራሱ እሱ ነው። ታውቂያለሽ ሳቡንያምጣውራሱገላውት ነገር ምንድን ነው መከፍለው አስር ሺህ ድርሃም ሰጥቸዋለሁ ብላ በመጽሐፍ ቅዱስ ትማል የዛን ይሰጥታለሁ ያለው አዎ። በቃ እኔ እምላለሁ። እሱም ደግሞ እኔ ለእኔ አላስወረደችም፣ እሷ አጠጥታኝ ነው። በመጠጥ ነው ከእሷ ጋር እያደርኩ ያሳጠርልሽ

እውነት በብዙ ሳይከፈለው ለሁለት ዓመት ያህል እንደሰራና ፍርድ ቤት ከሶ እንደነበር የሚያሳይ የፍርድ ቤት ወረቀት መምጡ። አቡ ኢቭን ኢቭን ማለት ነው። ኢቭን እኔ በእነሱ መሀል አልገባም። ኢቭን ማለት ነው ኢቭን የሚሰጠው ብር እንኳን ከደሞዙ ውጭ ማለት ነው። ከደሞዙ ውጭ የሚሰጠው ብር ራሱ አይቆጠርም ለእሱ አይደለም። ለሙሉ ሰራተኛ ማለት ነው። ቲፕር እያለ ራሱ የሚሰጠው ብር ቁጥር የለውም። ንገር እሱ አሁን እንዲህ ያለው ለምን እኔ አሁን እዚህ ቁጭ ስላልኩ ነው። እሱን እንደዚህ ለማለት ስም ለማጥፋት የመጣው እንጂ ማለት ነው። እስከ ዛሬ የት ሄዷል? እውነት ከልክሎት ከሆነ እስከ ዛሬ የት ነበረ? ምን ሲሰራ ነበር? ለምን አልጠየቀም? ለምን አልጠየቀም? እስከ ዛሬ እስከ ዛሬ እውነት ይህን ሁሉ ብር ከልክሎት ከሆነ እስከ ዛሬ ለምን አልጠየቀም? ለምን አልመጣም? አንቺ ጋር ለምን አልወጣም? ለምን አልከሰሰውም? እውነት ትክክለኛ ሆኖ ከሆነ ማለት ነው። ግን አሁን በእኔ በእኔ እዚህ ቤት ስላለው በእኔ ምክንያት

ሁሉም እንደ እህትና እንደ ወንድ ያርዳል። እንበላለን እንጠጣለን። መጠጥ ስለሚጠጣ ጥሩ አይደለም። ማርያምን ሀቡዬ፣ አሁን እሱ የመጣበት የሚጠራበት ምክንያት የሚያሳየው ምንድ ጥቀሽ፣ ድርጅቱ ምን ያህል ለሰራተኞቹ ነጻነት እንደሚሰጥ የእኔ ውድ ተባረኪ መቤቴ እሱ ቪዲዮ አለኝ ያለው የመጠጥ ቪዲዮ አለኛ ናቸው ረችኛ ያለበት ምክንያት ነጻነት እንደሚሰጥ ማሳያ ነው። እኔ እዛ ሰራተኛ ብሆን መጠጥ መጠጥ አስፈልጋለሁ፣ መብቴ ነው። ስለዚህ መጠጥ እንድጠጣ እንድደሰት ከፈቀደልኝ መስሪያ ቤቱ ምን ያህል ለእኔ ኮንፎርታብል እንደሆነ ነው የሚያሳይ። በቃ ያንን ነው። አየሽ እሱ የተጠራበት ጉዳይ በዚች ልጅ ጉዳይ ነው አደለ ሀቡዬ? እስከ ዛሬ ከፍቅር ጋር ካለ በፍርድ ቤትም ከያዘው ግን ዘሎ የብዙ የራሱን ብቻ አይደለም የብዙ ሰራተኛ እኔ እኔ እንጃ እኔ እግዚአብሔር ምስክሬ ነው። አራት ወሬ ነው። እኔ ፍቅር ምን ነገ ባይመቸኝ ጥዬ እወጣለሁ እኮ ሀቦ አይደለ እንትን አንደር ካምፓኒ አይደለሽም ፍሪ ቪዛ ነሽ፣ ኤኒ ታይም መውጣት ትችያለሽ እኮ። ለክርሽ ነው የምትመሰክሪው። ሲጨነቅ ሚስቱም አብራኝ ተጨንቃ ነው። እንዴት አላቅም የሌላውን አላቅም። ስለራሴ ግን ልንገርሽ ግን አብሮ መብላት አብሮ መጠጣት፣ በዓል ሲደርስ ፋሲካ አብሬያቸው ነው ያሳለፍኩት። ያርዳል፣ አብረን ተሰብስበን እንደዚህ የበዓላት ልደታ ማርያም ምናምንም ሲሆን ተከባብረን ተጠራርተን አብረን አንድ ላይ ነው። አንድ ላይ እንግዲህ የአንድ ሀገር ሰዎች መጠጥ ይጠጣል። አየሽ እዚህ ሀገር አሁን መጠጥ አይፈቀድም ስላለ በእሱ ቤት ፍቅርም ማስጠቆሩ ነው። ማናችንም ወተን እጃዛ ቤት እናደረጋለን ና ነው ይሄ ምስር ማታቂ ከሆነ ልንገርሽን የአቡዳቢ ሁለት ዓመት ኖር ያለው ሄጄ ራሴ ድራይቫር ሄጄ ገዝቼ አምጥቼ ነው ቤት የሚጠጣው። ማነው አይፈቀድም ያለው? ለዛኮን እኮ ነው። አይ እዚህ ትንሽ ህጉ ምናምን ይከብዳል መጠጥ ሲጠጣ ከተያዘ ምናምን ስለሚባል ነው። ጠጥተሽ አት እንጂ እንጂ ነው መጠጣት መንግስት ወንድ